በስማ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ሰኞ የሚጸለይ ውዳሴ መስቀል። በስማ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ሶስቱን ስሞች ይዘን እንደገፋለን። ብንወድቅ እንነሳለን። ወደ ጨለማ ብንሄድም እግዚአብሔር ያበራልናል። በእግዚአብሔር ታመንን፣ በተናገርነው አመንን። ወደ አንድ እየተጠጋን በመስቀል ኃይል ኃይላችንና መጠጊያችን ነውና በመስቀል ረዴት የሚያድር እሱ በመስቀል ጥላ ይቀመጣል። የሰማይ አምላክም ይረዳዋል። መላእክት በዙሪያው ይከትማሉ። የሚያስደንግጥ የእሳት ሰይፍም ሜሎስም ይላካል። አጋንንትም ይበታትናቸዋል። አቤቱ እንደዚሁ በመስቀል ኃይል ሁሉን መናፍስት ርኩሳን ከፊታችን በትናቸው። እኛም ባሪያዎችን የክርስቲያን ቤተሰቦችን ከጠላታችን አድነን። ሳን ሳን ሳን። የመስቀል ኃይል ለአይነ ስውራን ብርሃን ነው። መስቀል ማለትም የዓለም መድኃኒት ማለት ፀሐይ ታረደ በመስቀሉም አበራ በስጋም መጋረጃ ድንገት የህይወት መንገድን አድሶልናልና መስቀል የህይወታችን ቤዛ ነው። ከዳዊት ዘር የወጣ የመድኃኒታችን ቀንድ ነው። በመስቀሉም ፈያታዊን ከስህተት መለሰው፣ ወደ ገነትም አገባው። ክቡር ደመ ዛፈን ቀደሰው። በዚህም ዛፍ ዓለም ሁሉ ተቀደሰ። የዓለም ኃጢአት የሚያስወግድ የእግዚአብሔር በግ ንጹህ በግ በጎልጎታ በመስቀል ላይ ታረደ። በመስቀሉ አዳምን ነፃ ወጣው፣ ሰይጣንን አሰረው። ፈያይ ፈለምም ያሶፍን በመስቀሉ ኃይል ጽኑ ነው። በመስቀሉ አዳነን፣ በመስቀሉ ባረከን፣ መስቀሉን በእኛ ላይ አበራ። የእግዚአብሔር ሰላም በእስራኤልና በኛ ላይ ይሁን። ይቅርታውና ቸርነቱ በኛ ላይ ይደር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወለንፈስ ቅዱስ ስም አምናለሁ። መስቀል ከሁሉ ነገር በላይ ነው። መስቀል አጥርና አዳራሽ ነው። መስቀል ጠላትን ያጠፋል። መስቀል የቤተ ክርስቲያን መሰረትና ምሰሶ ነው። መስቀል የቤተ ክርስቲያን መሰረት ነው። መስቀል ለቤተ ክርስቲያን ጋሻዋና ጦሯ ነው። መስቀል ለቤተ ክርስቲያን አጥሯና አዳራሿ ነው። መስቀል ለቤተ ክርስቲያን ቀኝና ግራዋ ነው። መስቀል ለቤተ ክርስቲያን ፊቷና ኋላዋ ነው። መስቀል የቤተ ክርስቲያን ብርሃን ነው። መስቀል ለነቢያት ትንቢት ነው። መስቀል ለሐዋርያት ስብከት ነው። መስቀል ለሰማዕታት አክሊል ነው። መስቀል ለነዳያን መጠጊያ ነው። መስቀል ለችግረኞች ረዳት ነው። መስቀል ለጻርቃን ሞገሳቸው ነው። መስቀል ለደካሞች ኃይልና ብርታት ነው። መስቀል ዲዳዎችን ያናገራል። መስቀል ለደንቆሮች ጆሮ ነው። መስቀል ለአይነስውራን ብርሃን ነው። መስቀል ለቅዱሳን እምነታቸው ነው። መስቀል ለአማኞች መስገጃቸው ነው። መስቀል በሰማይ በላዩ በምድርም በታች ነው። መስቀል የሕይወት እንጨት ነው። መስቀል የመድኃኒት እንጨት ነው። መስቀል አጋንንትን ያባራቸዋል። መስቀል የሚያምነው የማያምነውን ይመልሳል። መስቀል የሰይጣን ራስ ይቀጠቅጣል። መስቀል የባህር ጸጥታ ነው። መስቀል ለጀልባ መርከብ ወጀብ ነው። መስቀል ለተራቡት ምግብ ነው። መስቀል ለተጠሙት መጠጥ ነው። መስቀል ለታረዙት ልብስ ነው። መስቀል ለየዋሃን ሞገስ ነው። መስቀል ለነጋዴዎች ክብር፣ ለምእመናን ውበት ለክርስቲያን ልዕልና ነው። መስቀል ለኃጣን የቅርታ መጠየቂያ ነው። መስቀል ለአይሁድ ስደት ነው። መስቀል አባትና እናት ለሞቱባቸው አባት ነው። መስቀል ጭንቀት አቅላይ ነው። መስቀል ለደሃ ረዳት ነው። መስቀል ሰይጣንን የደበደበ ኃያል በትር ነው። እንደዚህ ሁሉንም የነፍስና የስጋ ጠላቶቻችንና ምቀኞቻችንን በኃይልና በጉልበት ቀጥቅጣቸው። አቤቱ ጌታችን ኢየሱስ ክርስቶስ እኛን ባሪያዎችን ከነመላ ቤተሰቦች በቅዱስ መስቀል አጥር ምእጠረኝ መናፍስት ርኩሳን፣ መተተኞች ሰዎች፣ ተንኮለኞች፣ አውሬዎች ወደኛ ወደ ሁሉም ቤተሰቦች፣ እንስሳዎች እንዳይቀርቡ በአቦን መንፈስ ቅዱስ ማህተም አወገዝን ለዘላለሙ አሚን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስት ከ ወይኩም ፈቃድ ከ በከመ በሰማይ ከማወ በምድር ሲሳየነ ዘለለለተና በነዮ መደገለና በሳነ ወጌጋየነ

መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስጊያ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ነፍሴን ይመልሳል፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ፣ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀ በጠላቶች ፊት ለፊት፣ ራሴን በዘይት ቀባህ፣ ጽዋዬ የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። ወስብሐት ለእግዚአብሔር።